እናደርገው ነው። አንደኛ እንደ አባት እንለዋለ እሱ ሰው መች አባታችን እሱ አባታቸው ገልጸውታል። የክርስትና ልጆቻቸውን እያስተባበሩ ሲመጣሉ ከዚህ መጥተው የነበሩ አንድ አባታችን አሁን ለቀጣይ አስራ አምስት ቀን እዛው መቄዶኒያ ላይ ንሳ ልጆቻቸውን ይዘው ወይ የማገድ ና በአይነት ደግሞ ሰው ቦታው ላይ ተገኝተው ሁለተኛ ትስ ለማገናወን በዝግጅት ላይ ናቸው። አንደኛ ከዚህ አንጻር በግል አባቶች ማድረግ አለባቸው። በዚህ ይሄ ፕሮግራም እንግዲህ እየሄደ ነው። ሁለተኛ ወሩ ከታሰበው አንጻር ገና ስምንት መቶ ሀያ ሚሊየን ብቀላል አለ በጣም ትንሽ ግን ከግቡ አንፃር ስለዚህ የግዴታ ሁሉም

ብዙ ስራዎችንም ሰርተን ለዚህ ጊዜ ግን ለዚህ ስራ ግን እግዚአብሔር ሲፈቅድ የደብራችን አናስተዳዳሪ ለመነሻ አድርጎ እግዚአብሔር ተጠቀመባቸውና እኛም ልጆቻቸው ተከትለን ምንችላትን ሰርተን ለዚች መንስኤ የሆነን ተገኘን ማለት ነው። ለምን ቢባል በእኛ ሀይል አይደለም። አባታችን ያነሳሳ እግዚአብሔር፣ እሳቸውንም መመሪያቸውን እንድንቀበል ያደረገ እግዚአብሔር ነው። አስራ አምስት ቀን አስተባበር ዛሬ ድመት ያደረገም እግዚአብሔር። ስለዚህ ለመስራትም እግዚአብሔር ሲፈቅር ነው። ለመብላትም እግዚአብሔር ሲፈቅር ነው። ለመነሳትም እግዚአብሔር ሲፈቅር ነው። ስለዚህ አልተሰራም ማለት እንችላለን። ነገር ግን እግዚአብሔር ሲፈቅር ነው ስራ የተሰራው እና አሁን መጸለይ ያለብን እግዚአብሔር መጠየቅ ያለብን ስራ እንዲሰራ እግዚአብሔር እንዲፈቅርብን ነው።

መተናናቅ ስለዚህ ምንድን ነው የምታስተምሩት? አለ እያነበቡ ነው። ለምን ሆኖ መስራት በተግበር አንብቦ ማስተማር ይለያልና፣ ለሁሉም ሀብት ንብረት፣ እውቀት ከኛ የተሻለ ያላቸው አግባራትና ገዳማት ባለሀብቶችም ይመናንም

እኔ ማለት የምፈልገው እሱ ነው። አሁን ግን ወደፊት እግዚአብሔር አስጀምሮናል፣ ብዙ ስራ እንሰራለን። እግዚአብሔር ዚፈቀድ ይህንን የፈቀደበትን መንገድ ባያትፈብን እንደ እግዚአብሔር ፈቃድ አሁን ሁሉም በእግዚአብሔር ፈቃድ ስለሆነ ብዙ ስራ እንሰራለን አስባለሁ። እዚህ ሚዲያ የሚመለከቱ ሰዎችም ይህ በብስ በመንፈስ የሚያረቅ አይምሮ ደስታ የሆነ ዘሄን በግልጽ የምናይበት ብዙ ነገር የሚታይበት እንዲሁም ጽድቅ የት እንዳለ የሚገለጽበት መንገድ ስለሆነ ስለዚህ ሁሉ ይህን ነገር ቢረዳና ቢሳተፍ የእግዚአብሔር ፈቃድ ጥይ ወደዚህ ሊመጣ ለማለት ይፈልጋለሁ። አመሰግናለሁ። በጣም እናመሰግናለን። ወደዚህ ጋር እንምጣና እንግዲህ የመጣውንም ነገር እያየን የመጨረሻውን መልእክት እንቀበላለን። አባታችን ወደዚህ ጋር እንምጣ አሰባሰቧን በተመለከተ ከሌሎች ደብሮች መስመሯን እንዲከተሉ ከሚል ሳቢ አንጻር እንደው እንዴት ማሰባሰብ የተቻለ ሀሳቡ እንዴት የሚመለከት በጎ ሀሳብ የሚመጣ ይባልም፣ ነገር ግን በመነሳሳቱን ወስዶ እንዴት አይነት ቅደም ተከተል ተወሰደ፣ እንዴት ተሰበሰበ የሚለው እንደው

ደስ ይላል አባታችን እንግዲህ ቱሉ ዲንቶ ደብረ መዌዕ ቅዱስ ገብርኤል እና አቡነ ተክለ ሃይማኖት ቤተክርስቲያን እንግዲህ በአባታችን በመላከ ሰላም መምህር ተቋም መሪነት መላከ መዊ መምህር ተቋም እንግዲህ በአባታችን በአስተዳዳሪ በኩል መሪነት ሁሉ ከአናት አጠቃላይ ሀላፊዎች በጋራ ማስተባበር እንደነገሩን እንግዲህ አንድ አይሱዙ መኪና የወንድም የሴትም አልባሳት እንዲሁም ጫማ አርባ ሁለት ኩንታል በመኪና ደግሞ አንድ አይሱዙ እጭነው ለመቄዶኒያ አስረክበዋል። እንዲሁም ደግሞ እዚህም ምስል መጣጃችንን ባዶን በጣም ብለው የነበረችን 75 ወደ 5000 ከምናምን በማድረስ እዚህ ተገኝተዋል ለሌሎች ደብሮችም ለሌሎች አብያተ ክርስቲያናትም ትልቅ መነሳሳትና ትምህርትን የሚሰጥ ነገር ነው። እንግዲህ የደብረ መዌዕ ቅዱስ ገብርኤልና አቡነ ጠቅላይ ሃይማኖት ቤተ ክርስቲያን ያደረገውን ካህናቱም እንደገለሰብ አብያተ ክርስቲያናት አብያተ ክርስቲያናት እንቅስቃሴያቸው እንዲቀጥል የሚል መልእክትም ተላልኳል። ይኸው እንግዲህ ከአባታችን ጋር ይኸው አንድ መቶ አምስት ሺ መቶ ሰባት ብር በናል በጣም እናመ አመሰግናለን ትልቅ ነገር ነው የተደረገው። በመጨረሻ እንግዲህ ቱሉ ዲምቱ አካባቢ ያላችሁ ይሄ መረጃ ያልነበራችሁ ያልነበራችሁ ካሜራማናችን ለታሪክ የሚያስቀምጥ እያለ ስለሆነ ፎቶዋን እንነሳት። እናመሰግናለን ቱሉ ዲምቱ አካባቢ ያላችሁ ያልሰማችኋል፣ መረጃው ያልነበራችሁ አባቶቻችን ከመጣችሁ ሁለተኛ ዙርን ለማስተናገድ ዝግጁዎች ናቸው እና አካባቢውም ያላችሁ ደብሩን የምታቁ ሰዎች በእርግጠኝነት ይሄ የገቢ ማሰባሰቢያ የሚቀጥል ስለሆነ ከአባቶቻችን ከደብሩ ጎን በመቆም በቀጣይም በሁለተኛ ዙር አባቶቻችንን በሰፊው እንደምታገኝ እንደምታቅዱሱ ጋር የምንመኑ አቅም ትልቁ አቅም እንግዲህ ካህናቱ መንገር መልእክት ማስተላለፍ ማስተማር ነው። ምንመኑ ደግሞ በሐኪሙ ሲሳተፍ ነው ትልቅ ነገር መፍጠር የሚቻለው እና እንግዲህ ሉ ሲያደርጉ ደብረ መዌዕ ቅዱስ ገብርኤልና በተክለሃይማኖት ቤተክርስቲያን አካባቢ ያላችሁ እገዛችሁ በዚሁ ይቀጥል እንላለን። የመጨረሻ መልእክት ማስተላለፍ ከተፈለገ እድል ስጥና የመጨረሻ ማስተላለፍ ሰው

ግን በጣም እናመሰግናለን። አባቶቻችን ናተምትግኝ ነው እንግዲህ በጣም በመምጣታችሁ በጣም ደስ ሆናል። ወደ ላይ አልመረቀም ብለን ነው እንጂ፣ በምልክቱ በተገቢ መልኩ ተላልፏል። በተለይ እንግዲህ አባቶቻችን እንዲሆኑ እዛ ያሉት በመቄዶኒያ በሚታገዙ በ8000 አረጋውያን ሰው እንዲሆን የዚህ አላማ ባለራይ እና መስራች የሆነው በዶክተር ቢኒያም በለተስም ከልብ እናመሰግናለን። ደግመን እንገናኛለን ብለን እናስባለን። ሰላም